ኛ ሴክስ የሚባለው ከጋብቻ መሀል የሚደረግ ሴክስ ነው። ከተለያየ ሰው ጋር ደግሞ እንደፈለጋችሁ በምትሆኑበት ሰዓት ደግሞ ፊክስድ ነው የሚሆነው። የምታገኙት ጥቅም ምን አይነት ጥቅም ነው የምታገኙት መሰላችሁ? የግድ ያ ወንዶች ስፐርማችሁን መርጨት ብቻ ነው ያውም ያልተሟላ እርካታ። ኦኬ ቢኮዝ አሁን ለምሳሌ ከቡና ቤት ሴት ጋር ስታረጉ ሴክስ ማለት ነው። ሰው እንዲያውቅባችሁ አትፈልጉም። ምክንያቱም ስለሚያስጨንቃችሁ ነው። ሰው በሌላ መንገድ እንደሚረዳችሁ ስለምታውቁ ነው። ስለዚህ ሌላ ሆርሞን ታመርታላችሁ። ገባችሁ። ከሆነች ከሆነች ልጅ ጋር ደግሞ ተደብቃችሁ ከጎረቤት እንዲታወቅባችሁ አትፈልጉም። ለምንድን ነው እንዲታወቅባችሁ? አንትና ንትናና ፍሬንድ ናት ወይም እንትና ከንትና ጋር ምናምን የሚል ኢሜጅ እንዲሰራ አትፈልጉም። ያ ምንድነው ጭንቀት ነው የምታመርቱት ማለት ነው። ሆርሞናችሁ የሚመረተው እናንተ በምትሰጡት ነው። እሺ ለዛ ነው እሺ። ለዛ ነው ባይ ዘ ወይ ማለት ነው ፈጣሪ ሴክስን በጋብቻ መሀል ሲያደርገው ማለት ነው የምታገኙትን ጥቅሞች እነዚህን እንዲሆን ሲያደርግ፣ በባልና ሚስት መሀል ያለ ሴክስ የሚሰጡ ጥቅሞች የሚመረቱ ሆርሞኖች፣ ጤነኛው ሴክስ የሚያስገኘው ነው እያወራ ያለሁት። ግን በተቃራኒ ወይ ደግሞ ከተለያየ ሰው ጋር ሴክስ በምታደርጉበት ሰዓት መጥፎ ሌላ ሆርሞኖችን ታመርታላችሁ አእምሮን የሚጎዱ ሆርሞኖች